ለዳግም ተፈራ ነው ያጨበጨብነው። አሁን ደግሞ ለዳዊት ፅጌ፣ ከዛ ደግሞ ይህ ሙዚቃ ለሰሩትና ለኮከብ ባንዶች። እኛ ጨርሰናል። ዳኞች፣ ለዳኞች ብዬ ልቀጥል ነበር። ዳግም አለ ከሙዚቃ ውስጥ አልወጣህም አሁን በጣም ቆንጆ ምርጫ ነው። እጅግ በጣም ቆንጆ አቀራረብ ነው። ጎበዝ ዳግም። በጣም መጀመሪያ ክራር የተጫወተልንን ሙዚቀኛ ዲሚጥሮስን በጣም ማመስገን ፈልጋለኝ። የእውነት ንምልህ ሙዚቃ ውስጥ ያለውን ስሜት እንዴት በቃ ወደ ፐርፌክሽን ሌቭል እንደወሰደው ሪኮርዲንጉ ላይ ያለውን በቃ የሚገርም ነበረ፣ እና መድረክ ላይ እንደዚህ አይነት ሌቭል አይነት የሆነ አጫዋች ሲሰማ በጣም ደስ የሚለው እንደ ባለሙያ ባክስቴጅ ስትሄድ አመስግንልን ባለበት ለዲሚትሮስ ምስጋና ድረስልን። ከዛ ወደ አንተ ስመጣ በጣም ቆንጆ ምርጫ ነው፣ ከባድም ነው እንደሚሰማው ቀላል አይደለም። አንዳንድ ጊዜ አንዳንድ ዜማዎች ስናዳምጣቸው በጣም በቀላሉ ሚዜሙ ምናምን አይነት ይመስላሉ። ከዛ ግን ተወስደው ወደ ተግባር ሲደረጉ ነው ክብደታቸው የሚገለጠውና ይሄ እንደሱ አይነት ባህሪ ያለው ዜማ ነው። በጣም ቆንጆ ነው ነ በጣም ቆንጆ ነው። ተመስጦ ካሪፍ ነበረ። በተለይ በተለይ ደግሞ በጣም በጉልህ ሲሰማ የነበረው ነገር የዳይናሚክስ ነገር ነው። በጣም ሶፍት ከዛ ሚዲየም ከዛ ላውድ ያለው ነገር አካሄዱ በጣም ክሊርሊ በደንብ ታስቦበት እየተደረገ እንደሆነ ያስታውቃል። የዜማ ቅርጹም በእርግጥ ለዛ በጣም የተመቸ ነው። ሰው ያንን የዜማ ቅርጽ የተመቸውን ብታበላሽ ነበረ። በጣም ጥሩ ማየሆነው። ግን ደግሞ በደንብ አሳምረዋል። በጣም ጥሩ ነው። ከዳይናሚክስ ጋር በተያያዘ ግን ትንሽ ቢሆን ኖሮ ብዬ ደስ የሚለኝ አይ ነገር ምንድን ነው? ከባንዱ ጋር ያለ መዋሃድ እነሱ ዳይናሚክስ ውስጥ አልነበሩ። ሁሌ ላውድ ናቸው። አንተ ነው ብቻህን ዝቅ ከፍ የምትለው። ና አብረው ቢሆን ኖሮ፣ ተነጋግራችሁ ቢሆን ኖሮ በሪሀርሳል ታይም ደግሞ ቀጣምር ነበር የሚሆነ እውነት የሚምነግር። ሶ ሌላ ጊዜ ሲሆን የዳኞች መስፈርት የተባለ ከሚቀመጠው ሀሳብ አንዱ ከባንዱ ጋር ያላችሁ ውህደት ሚል ኮንሰፕት ስለሆነ እሱን ነገር በቃ ብቻህን አይደለህም አይደል፣ ሁላችንም አብረን ነው ፐርፎርም የምናደርገው። ስለዚህ እሱ ነገር ምክንያቱም ወደ ታችኛው የዜማ ክፍል ላይ ሶፍት አድርገህ በጣም ሎው ጋር ስትዘፍን አይሰማም ነበር። ለምን እነሱ በጣም ግሩቪ ላውድ ውስጥ ስለነበሩ ማለት ነው፣ ጮክ ብለው የተጫወቱ ስለነበረ እሱን እሱን ነገር ኮንሽስ ሆነ በአንድህን እንዲህ አርጉልኝ እንዲ ሆንልኝ እያልክ መምራት ይኖርብሃል። ከቅኝት ጋር በተያያዘ በጣም ብዙ ቦታ ላይ በጣም ቆንጆ ነው በጣም ቆንጆ ነው። በጣም ትልቅ ለውጥ ነው ያለው። በጣም አልፎ አልፎ ብዙም አይረብሹም። ቢሆኑ ግን እንደ ውድድር ልናነሳቸው የሚገቡ የቅኝት ትንሽ ፈረስ ፈረስ የሚሉ ነገሮች ነበሩ። ከዛ ግን አንድ ቦታ ላይ አፈረች ጀንበሯ ማፈረች ብሎ ከታርጎ ሲመለስ እርግጠኛ አልነበርክም። ላውድ ነው ምገባው? ሶፍት ነው ምገባው ምናምን የሆነ ኮንፊዥን ነበር። እሱ ጋር ስትገባ ና ያው ተርፋሃል። በእርግጥ ብዙ ውስተት አልነበረም፣ ግን እሱ ጋር ትንሽ ተንቀፍቀፍ ያለ አገባብ ነበር የነበረው እና የወልዳግም ይሄ አይነት ነገር ካንተ አይጠበቅ ማለት። ሌላ ሌቭል ላይ ነው መጫወት ያለብህ። አሁን ካለህበት በጣም ማለፍ አለብህ። እንደዚህ አይነት ጠቃቅን ነገሮች እንዳይነሱ አንተ ፐርፎርመንስ ስታደረግ በጣም ከአንተ አቅም በታች የሆኑ ችግሮች ስለሆኑ ማለት ነው። እና በጣም ኮንሰንትሬት አድርግ። ከዛ ቅድም ከተመስጦ ጋር ያነሳውልን ነገር በጣም ጥሩ ነው። በቃ ሙዚቃ ውስጥ ይመርስዶ ሆናሃል እኛም ጋር ስሜቱ ደርሰዋል ምናምን በጣም ነው ደስ የሚለው። ግን አይንህን ጨፍነህ ረጅም ሰዓት በቃ የለህም። ዛስ ጉድ የሙዚቃው ሀሳብ ነው አይደለም እንደዛ የሚያደርገው ግን ለኦዲየንስ ስለምታቀርብ አትርሳ። ማለት ጥለህን አትጥፋ፣ አብረን እንጥፋ። ከጠፋንም እንደሱወይ አስጨፍነን ወይ ሱ አይኑን ይክፈትልን። ቆንጆ ነው 9 00 እሺ ዳግም ተፈራ የዳዊት ጽጌ ደስ አለኝ የሚለው ምርጫ የመረጥከው ምርጫ በጣም ቆንጆ ነው። የእውነትም ካንተ የድምጽ ስትራክቸር ጋር መሄድ የሚችል በደንብ ጉሮሮህን መፈተሽ የሚቻልበት ዜማን የመረጥከው፣ ይሄንን ሳላደንቅ አላልፍም። ዛሬ የነበሩ ትላልቅ ጠንካራ ነገሮችህን ልናገር። የዜማ አረዳድህ በጣም ልዩ ነበረ። ዜማውን እንዳለ እንደነበረ ቆንጆ አድርጎ ለመጫወት ይሄድክበት አካሄድ በጣም ጥሩ ነበረ። ሪትሚካሊ ጥሩ ነበርክ። ስሜቱን ማጋባት ላይ በጣም ጥሩ ነበርክ። በራስ ድምጽ የሚባለው ነገር በጣም ጥሩ ነው። በራስ ድምጽ የሚለውን በኋላ እናነሳዋለን፣ ግን ያንተ ድምጽ ስትራክቸር ይሄ ስለሆነ በራስ ድምጽ መስፈን በጣም ጥሩ ነው። ሌላ ዳይናሚክስ አጠባበቅ ብሩኬም ተናግሯል። ዳይናሚክስ በጣም ጥሩ ነበረ ግን እንደተባለው ከባንዱ ጋራ ዳይናሚክስ ስትይዝ የባንዱንም እዚህ ጋር ቃስ አርጉ ማለት ድምፁን ሶፍት አርጉልኝ እዚህ ላውድ አርጉልኝ መባባል ያስፈልጋል። ይህንን አስብበት። ወደ ባይሆኑ ብዬ የምላቸው ላይ ለምጣ በራስ ድምጽ የሚለውን በኋላ እንነጋገረንን ያልኩ ምንድን ነው ያንተ ድምጽ በጣም ቆንጆ ነው፣ ግን ይሄ ድምጽህ ወደ ማን ተጽዕኖ እየሄደብኝ ነው ወደ ሙሉቀን መለሰ ከሙልቀን መለሰ ጋር እየተመሳሰለ እየመጣ ያለ ይመስለኛል። እና ወደ ራስ ተመለስ። በጣም ቆንጆ ድምጽ አለ። የማንም ድምጻዊ ተጽዕኖ አንተ ጋር እንዳይመጣ ራስህን እየቀዳህ ለማዳመጥ ሞክር። የተጫወትከው የዳዊትን ዘፈን ነው እውነት ነው። የዳዊትን መምሰል የለበትም። በራስ ድምጽ ጥሩ አድርገህ ለመግለጽ ሞክራል። ያንተ ድምጽ የሙልቀንን እየመሰለ መምጣቱ ዛሬ ነው በደንብ እየገባኝ የመጣው። በሙልቀን ድምፅ የዳዊትን የተዘፈነ አይነት ነው ፊል ያደረግኩት ማለት ነው። ይህን ነገር አስብበትና በደንብ አዳምጠው። አሁን ቅጂውንም ማየት ስለምችል ማለት ነው። ሌላ አንድ ቦታ ሀረጉን ለመጨረስ የሚያስችል ትንሽ ትንፋሽ አጥሮ ነበር። እንዲህ አይነት ዜማዎች ስትመርጥ ረጃጅም ሀረጋትን የያዙ ሲሆኑ፣ ትንፋሽ በደንብ ከሆድህ ደገፍ ማለት አለባቸው። በተረፈ በዚህ ቅኝት ውስጥ በደንብ አድርገህ መጫወት መቻል ራሱ በጣም የሚያስደንቅ ነው። ቅኝት የተወሰነ ቦታ ጋር ችግር ስላለ ማለት ነው። እነዚህ ነገሮች ካስተካከል በጣም ልዩ ልዩ ነገር ሊሆን ይችላል። ዛሬ የነበረህ ምንድን ነው? ለውጦች ልዩ ልዩ ነበሩ። በጣም ማይክ አያያዝህ ጥሩ ነበረ። ኤክስፕሬሽን ጥሩ ነበረ። ዜማውን ያየህበት ያዳመጥክበት መንገድ በጣም ጥሩ ነበረ እነዚህ ሁሉ ሆነው የተጫወትክበትን ሌቭል ከፍ አድርገውታልና ውድድር በደንብ መንፈሱ በደንብ ዛሬ እንዲታይ አድርገሃል። ለሚቀጥለው ደግሞ ከዚህ በተሻለ ዛሬ የተነገሩ ነገሮች በደንብ አድርገህ ተግባራዊ አድርገህ እንደምትመጣ ተስፋ አድርጋለሁ። ድምጽህን በደንብ አዳምጠው፣ እሺ። የራስን ከለር እንድትይዝ ስለሚያስፈልግ እኔም የምሰጥ 9900 ነው፣ እሺ። በጣም ጥሩ ምርጫ ነው ዳይ ፅጌ፣ ከዚህ አልበም ውስጥ ከተጫወታቸው ዳይናሚክሱን በጣም አቅሙ ካሳየበት አንዱ ዘፈን ነው። በነገራችን ላይ በዚህ አልበም ውስጥ አስመሪ ነው የኔ ዜማ ነው እዚህ አልበም ላይ ተሳትፍ ያለው። አዎ ብዙ ሰው ማያውቀውና በዛው አስመሪ ነው የሚለው የአቤ ትግረኛ ቋንቋ የተጻፈው ሜሎዲ ነው እና በጣም ጎበዝ ድምጻይ ነው። የሱ ብዙ ቴክኒኮችን የሄድክበት መንገድ በደንብ ነው ማደንቀው። ለምን ቀጭን ድምጽ አለው ትሬብል የምንለው፣ ይሄ ወፍራም ድምጽ ቤዝ የምንለው፣ ታችሁ ጋር ያለውን እንድንሰማ እድል ያገኘንበት ሙዚቃ ነው ይዘ የመጣው። ከዚህ በፊት የሰጠው አስተያየት ምናልባት ትዝ ካለ የወረደ ወይ ቶን ያለው ሙዚቃ አንጣ ብዬ በጣም ነው ደስ ያለኝ። እንደዚህ አይነት ሙዚቃ በደንብ አስብህበት ተዘጋጅተህበት ስለመጣ በጣም ነው ደስ ያለ። ምክንያቱም ሎር አካባቢ ያለውን ሰው ብዙ ጊዜ ድምፃያኖች እንደ ውበት አይቀጡ እንደ ችሎታም በመውጣት ስለሚያምኑ ማለት ነው እሱ ጋር እና በተደጋጋሚ ሎር ድምፆችን በተለይ እንዳንተ አይነት ቀጭን ድምጽ ያላቸው ሲዘፍኑት ጉሮሮ ይሳላል፣ ይሞረዳል፣ ያድጋል። በደንብ ነው የሚሰለጥ ነው ጉሮሮ ማለት ነው ምንም አይነት ዘፈን ስተ ስትጫወት ይቀልሃል ማለት ነው። እና ዛሬ የመጣህበት መንገድ ደስ ብሎኛል። ግን እንዳስተያየት ሌላው ዘፈኑ ለመረዳት ቅድብ ተነስቷል። በአንዱ ትንሽ ላውድ ነበር ግን በዛ ውስጥ ለማምጣት የሄድክበት ዳይናሚክሱ ውበቱን ለማስቀመጥ የሄድክበትም በደንብ ነው ማደንቀው። በጣም ጥሩ ነው። አሁንም ግን በአብዛኛው ስንመለከተው የሰማነው ትራይብል ነው። ቀጭን ድምጽ የምንለው አሁንም አለ። እንግዲህ በአንዴ አይጠፋም፣ ረዥም ጊዜ ካንተ ጋር ኖሯል። ስለዚህ በቻልከው መንገድ አሁንም እንደዚህ አይነት ሙዚቃ እንትኖችን ሎወሮችን መካከለኛ ድምጽ ላይ ያሉት ያንተ በተፈጥሮ ቀጭን ስለሆነ ከዚህ በፊት ታይተዋል። ሙሉ በሙሉ ነበረ። አንተ አታውቀውም። በቃ እንደዚህ የዘፈንክ መሆን ነው የምታውቀው። ግን ይዋጋል። እንደዚህ አይነት ድምጾችና እያጠፋ እያጠፋ ብትመጣ በጣም ጥሩ ነው። እኔ አንደኛ አስተያየትን ሰምተህ እንደዚህ አይነት እድገት ስላመጣ ከጓደኞቼ ጋር አንድ አይነት ነጥብ ነው የምሰጠው 9900 ብር። እሺ፣ ዳኞችን እናመሰግናለን። ዳግምን ዳግም በሁለተኛ ዙር ስራ እናገኘዋለን ወደ ዳኞች ልመጣ ነው፣ ግን እኔ ቀጥታ ከማስተላለፊ በፊት የአሁኑ ሙዚቃ ላይ ዳዊት ፅጌ ነው አዘያዘሙም ሌላ ነው። ብዙም ዳዊት ብዙ የእንትናንት ሲሰራ ሰምቼ አላቅም። የሙሉቀን እሴ በመስማቴንም እጠራጠራለሁ። ምናልባት በውድድር ላይ ያለ ከዛም በኋላ ከሰራ አላቅም። ግን ከዚህ በፊትም ተወዳዳሪዎች ምን ግራ ሲጋቡ አይቻለሁ። አዚያዚያም ነው የሚመሳሰለው ድምጽ ነው የሚመሳሰለው የመጀመሪያው ማለት ለምሳሌ በተፈጥሮ የአንድ ሰው ድምጽ የአንድን ሰው ሊመስል ይችላል። ሰውየው ድምጽ የጋሽ ማሙድን መስሎ የዜማሬንጁ ሰፊ ከሆነ የጋሽ ጥላውን ሊዘፍን ይችላል። ግን አሁን የአሁኑ ላይ ቢያውቁትም ብዬ ስለማስብ ነው ብዙ ጊዜ ተወዳዳሪዎች ሲያነሱት ስለምሰማ። ይሹም ጥሩ ነጥብ ስላነሳች በዚህ ውስጥ እንዴት ሙሉ ቀንን ሰማሹ የሚለውን ማለት እኔ ኖርማል ስለሆነ እንደተመልካች የምሰማው እንደ ባለሙያ ሲሰማ ደግሞ እሷ አለ እና የድምጽ መመሳሰልና የአዚያዚያን መመሳሰል ልዩነቱና እናንተ የምትከለክሉት የቱን ነው የሚለውን ባውቅም በዛው ደስ ይለኛል ሁለቱንም ምንድን ነው መሰለ አሁን እዚህ ጋር ልናወጣ የምንፈልገው ዳግም ተፈራን ራሱ ዳግም ተፈራን ሆኖ እንዲወጣ ነው እንጂ ሙልቀንን ደግሞ እንዲወጣ አይደለም ገበያውም አይቀበለውም። ስለዚህ የዳግም ዛሬ ያዳመጥኩት የድምጽ አይነቱ። ልክ ወደ ሙልቀን ሄዶብኛል የድምፁም አይነት እንደገና ደግሞ የሆነ እንግዲህ ጥፋቶቹ ጋር ሙልቀን የሚያሽሙኖ ምንበት መንገዶች አሉና እሱንም የሱ ስታይልን ይዞ ነው ያየሁትና ከሙልቀን አይነት ነገር ውጣበት ያልኩት በሁለቱም መንገድ ነው። አይ ስለገረመኝም ነው። ምክንያቱም እሺ ምናልባት ለምሳሌ አዴ አንተ ጋዜጠኝነትን ስትጀምር የምትወደው ወይም የምታደንቀው ወይም ሞዴል የምታደርገው ጋዜጠኛ አለ። አንዳንዴ ሳትወድ በግድ ድምፁን ብቻ አይደለም የምትወርሰው፣ አክቲንጉን ሁሉ ትወርሳል ከነ ዳንሱ ከነ ምሉ። ግን በዚህ አጋጣሚ አንድ ጊዜ ብዙ ድምፃዊኖች በነገራችን ላይ ማስመሰሉ ነው እንጂ የሚያደርጉት እኛ ውጤቱ ነው። አንድ ድምፃዊ የቀረጽኩት ደነገጥኩኝ ማለት ነው፣ እና ከዛ ቆምኩኝ ማለት ነው እንዴ፣ ይሄ ነገር እንዴ፣ በጣም እየሄድክ ነው ወደ ኤፍሬም ምናምን አልኩት። ምን አለኝ ወጣ ወደ ኤፍሬም እየሄድክ ነው ስል ቀጥላ ራማን ኤፍሬምን አግኝቼ ነው። እንዴ ታዲያ ኤፍሬም ከመስለው ቀረጸኝ ምናምን ብሎ ምክንያቱም መቀመምሰልና እነሱ ነው። ግን ቅድም እንደተነሳው ምንድን ነው ተመሳሳይ አንድ ሰው ብራንዱን ለመፍጠር ነው ሲገባ ከነ ሁሉም ነገር አይታለ አንዳንዴ ብዙ ሾዎች ላይ ሲዘፍኑ አክታቸው ሁሉ ዳንስ ዘፋኙንም ሁሉ ከነ ምናምን ሆነው የሚወርሱት እና ድምጽ ከሆነ ግን ያኛው ድምፅ አይሰላለ ለመስማትም ያስደ እንትን ይላልና ራሳቸውን ነው ነው ቢወጡ ጥሩ ነው የሚለው በጣም አሪፍ። አይ በጣም አሪፍ ነው። ብዙ ጊዜ የጋሽማሙድን የሚሰሩ ሰዎች የጋሽ ማሙድን ሲያስመስሉ ነው የሚባለው። አሁን ይሄ ግን የዳዊትን እየዘፈነ በዛ ውስጥ ሙሉቀንን መስማት እኛ እንደኔ አይነት ሙዚቃን ብቻ ዝም ብሎ የሚሰማ እውቀቱ የሌለው ሰው ግራ ሊጋባ ይችላል ብዬ ነው ያነሳሁት። ግን ትንሽዬ የድምፅ መመሳሰል በተፈጥሮ ለምሳሌ፣ እዚሁ ፋና ባህሩ እንታቁታላችሁ፣ ጋዜጠኛ ባህሩ ብዙ ጊዜ እሱ የሰራውን ዜና እኔ እንደውለው ጎበዝ የሚሉኝ ጊዜ አለ። እኔ የሰራሁት ዜና ላይ እሱን አሪፍ ዜና ነው የሰራኸው የሚሉት አጋጣሚ ነበር። አንዳንዴ በተፈጥሮም ድምፅ ሊመሳሰል ይችላል ብዬ ነው እንጂ ግን ይሄ አሪፍ ፖይንት ነው። እናመሰግና። እሺ፣ ብቻ አይደለም ለምሳሌ፣ አዴ የሆነ አሁን ያልከው ጋዜጠኛ ድምፁ ይመሳሰላል ብለው ሲደውሉልህ፣ የሰራው ስራ ቆንጆ ነው ብለው ያ ሰው የሰራውን ላንተ ሲደውሉልህ ወይ እዛ ውስጥ ያንተ ቃና አለ፣ ወይ ያንተ ውስጥ የዛ ሰው ቃና። ቃናው ምንድን ነው መሰለ የሆነ ኤክስፕሬሽን አንድ ሰሞን እንደ ምሳሌ ላንሳ፣ ና አለም ነዋሴ በጣም በሬዲዮ በተለይ በጦርነቱ ጊዜ ጦርነቱን ካፋፋሙት ሰዎች አንዱነ የሚበል በጣም አጋግሎ ደንብ ያወራው ነገር ነበር እና የእሱ አይነት ብዙ ጋዜጠኞች ተፈጥረው ነገር ነበር። የእሱን ድምፅ ና ስታይል የመናገር እንዴት ነው ከነ አክሰንቱ ከነ ምናምኑ የእሱን አይነት እንትን ይዘው ምንድ ነው ስታይል ይዘው የተነሱ ሰዎች እና አንዳንዴ ተጽዕኖ የሚፈጥሩ ድምፃውያንም ጋዜጠኞችም የተለያየ ሙያ ላይ አሉ። ራሱን ሲኮን በድምፅ ብቻ ሳይሆን በቃናውን ባቀራረቡም የሚመሳሰል ነገር ሊፈጠር ይችላል። ለዚህ ነው አሁን ይሄ ልጅ መስመሩን እንዲያስተካክል ሁለቱም ነገር ኖረብኝና። ለዚህ አይ በጣም አሪፍ እናመሰግናለን። በፋና ላምሮት ኮፒያ አናመርትም፣ ኦሪጅናል ነው ኦሪጂናል ነው። አሁንም ውድ ተመልካቾቻችን ከኛ ጋር ስላላችሁ እናመሰግናለን። ተወዳዳሪዎቻችን የመጀመሪያ ዙር ስራዎቻቸውን ነው እያቀረቡ ያሉት። አምስት ተወዳዳሪዎች ብቻ ነው ያሉን። አምስቱ ተወዳዳሪዎች በሁለት ምድብ ሆነው ሲፎካከሩ የነበረው ወደ አንድ ምድብ ለመምጣት ፉክክሩ ከፍ የሚልበት ወደ አምስተኛው የአሸናፊዎች አሸናፊ ለማረግ ለማለፍም እንዲሁም ደግሞ ይህንንም ውድድር ከፍተኛ ተሰጥኦን አሳይቶ ከፍተኛውን ገንዘብ ለመውሰድም የሚያደርጉት ፍክክር ቀጥሏል። ከመልእክቶች በኋላ ስንመለስ ቀሪ ተወዳዳሪዎቻችን ስራዎቻቸውን ያቀርባሉ። ከዛ በፊት ግን አጋሮቻችንን እናመስግን። አፍሪ ኸርባል ኮስሞቲክስ፣ መልካም ሞሪንጋ፣ ኦቪድ ሪል ስቴት የዚህ ሰዓት አጋሮቻችን ናቸው። ከመልእክቶች በኋላ እንመለስ።